ሰላም አለይኩም ወራህመቱላሂ ወበረካቱ ድና፣ የተከበራችሁ የቻናሌ ቤተሰቦች እንደናችሁ ሰላም ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም። ዛሬ ደግሞ የሆነች አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። መኖሪያ ቤታችሁን ውስጡን ጭቃ ካስመርጋችሁ በኋላ ጅብሰም ቻክ ለማሰራት ካሰባችሁ ምርጉን አንድ ምርግ ብቻ አስመርጋችሁ ብትተውት ቻኩ ጅብሰም ስራው ያማረ የተዋበ ሆኖ መጨረሻው ያምርላችኋል ማለት ነው። እናም እንደነገርኳችሁ አንድ ግርፍ ልጥፍ የሚባለውን አንድ ግርፍ ካሰራችሁ ካስመረጋችሁ በኋላ ኮርኒስ ልታሰሩ ካሰባችሁ የፕላስቲክም ሆነ የጅብሰም ኮርኒስ ለማሰራት ካሰባችሁ ከፈለጋችሁ ከኮርኒስ በላይ ያለውን ግድግዳ ሙሉውን በጅብሰም መሰራት አለበት። ሙሉውን ከኮርኒስ በላይ ያለው ግድግዳ አይታይም። ምን ወጪ አባዛናል እየተባለ ብዙ ቦታ እማታሰሩ እህት ወንድሞች አላችሁ ወይም እናንተ ሳታውቁ ዝም ብሎ የሚሰራላችሁ ባለሙያ ከኮርኒስ በላይ ያለውን የጭቃ ግርግዳ በጅብሰም ሳይሰራው ዝም ብሎ ከኮርኒስ ኮርኒሱን ይሰሩና ከኮርኒስ በታች ያለውን ይሰራሉ ማለት ነው። ከኮርኒስ በላይ ያለው ግርግዳ መሰራቱ መቀባቱ ጥቅሙ ምንድን ነው ካላችሁኝ፣ ከጊዜ ቆይታ በኋላ ይሄ ልጥፉ ምርግ ልጥፉ ምርግ እየቆየ ጭቃው እየበሰበሰ እየረገፈ ኮርኒሱ ላይ ያርፋል። ኮርኒሱን ከዛ ያለ ዕድሜው እንዲበሰብስ ያደርገዋል ማለት ነው። ኮርኒሱ የጅብሰም ኮርኒስ ከሆነ እንኳ ባይቀባም ችግር የለውም። ለምንድ ነው? ጅብሰም ኮርኒስ ራሱ አፈር ስለሆነ ከአፈር የተሰራ ስለሆነ ከላይቱ ላይ አፈር ረግፎ ቢያርፍበትም የመበስበስ ባህሪ የለውም። ነገር ግን ፕላስቲክ ኮርኒሱ ይሄ ከላይ ከኮርኒስ በላይ ያለው ልጥፍ ጭቃ በደንብ እየቆየ ከአመት አመት እየቆየ ሲመጣ የመርግፍ ባህር ያለው እየረገፈ ኮርኒሱ ላይ እየተንኳኳ ድምፁም ይረብሻል። ሰዎችንም ልጆችንም ያስደነግጣል። ኮርኒሱ ላይ ሲያርፍ ያስደነግጣል። ከዛ በመቀጠል ደግሞ ኮርኒሱን ያበሰብሰዋል፣ ማለት ነው። ስለዚህ ከኮርኒስ በላይ ያለውን ግርግዳ በሰጋቱራ በወፍራሙ ሰጋቱራ ብቻ ልምጥጥ ተደርጎ እስተ ላይ እስተ ቆርቆሮ ድረስ ቆንጆ ሆኖ መቀባት አለበት ማለት ነው። ደግሞ ምንድነው ረግፎ ኮርኒሱን ያለ እድሜው እንዳያበሰብሰው። እናም ደግሞ ሲረግፍ ኮርኒሱ ላይ ሲያልፍ ቀጭቋ ጓ እያለ ሰላምን ይነሳል ማለት ነው። ለጥፍ አንድ ምርግ ከተመረገ ምርጉ አንድ ምርግ ከሆነ የሚመረገው ልክ እንደዚህ የመሰንጠቅ የመሰነጣጠቅ ባህሪ ያለው ይሄ ደግሞ እየቆየ የመርገፍ ባህሪ ያለው። ይሄ እንደምታዩት አንድ ምርግ ነው። ለጅብሰም ተብሎ የተሰራ ነው። ይህ መሰነጣጠቁ ጅብሰም ቻክ ለመስራት በጣም ምርጥ ነው፣ በጣም ምርጥ ነው። ለምንድ ነው? ጅብሰሙ ተቦክቶ በወፍራሙ ሰጋቱራ በዚህ በየስንጥቁ ውስጥ ሁላው እየገባ ስለሚይዘው ተናክሶ ለረዝም አመታት እንዲቆይ ይረዳዋል ማለት ነው። እና እንዳልኳችሁ አንድ ምርግ እዩት፣ በራሱ ጊዜ ዝም ብሎ ወይም እንደዚህ ይረግፋል ማለት ነው። ወይም እንደዚህ ጥርግ እያለ እርግፍ እያለ ኮርኒሱ ላይ እየወረደ የተለያዩ ድምጾችን በማመንጨት ነዋሪውን ሰው ይረብሸዋል ማለት ነው። ስለዚህ ቤታችሁን ወጭ ማትፈሩ ከሆነ ስታስመርጉ፣ ልጥፍ ብቻ ነው የምፈልገው ብላችሁ፣ የውጩን ጥቅጥቅ የውስጡን ልጥፍ ነው የማደርገው ብላችሁ፣ ልጥፉ ግን ስታስለጥፉ አባጣ ጎርባጣ ሳይሆን ቀጥ ያለ ሙሊቱ የተስተካከለ ነገር ግን እስሙዝ ያልሆነ አስደርጋችሁ አስመርጉት። ባለሙያው ጋር ስትዋዋሉ ይህንን አሁን ያልኳችሁን ብላችሁ አስረዱት ተዋዋሉ ማለት ነው። እናም ከኮርኒስ በላይ ያለው በወፍራሙ ሰጋቱራ ምርጥ ሆኖ ሳይለሰልስ እንደታችኛው ከኮርኒስ በታች እንዳለው ግድግዳ ሌቭሉን ሳይጠብቅም፣ በዛ ላይ ደግሞ እስሙዝነቱን ሳይይዝ ዝም ብሎ በሰጋቱራው ብቻ መገረፉን አትዘንጉ። ቢገረፍ ቆንጆ ነው መገረፍም አለበት ቤታችሁ ደግሞ በጭቃ ልስን የሆነ ሰዎች ያን ባይቀባም ችግር የለውም ልስን ልስን እንደዚህ ከግርግዳው ላይ የመርግፍ ባህሪ የለውም ልስን በፈረካሽ ስለሚታሽ በፈረካሽ ሲታሽ ጭቃው ጥብቅ ብሎ ነው የሚቀረውና አይፍረገረግም ስለዚህ እስሙዝ ነው ብዙ የሚረግፍ ነገር የለውምና ብትተውትም ቤታችሁ ልስን የሆነ ሰዎች ብትተውትም ችግር የለውም። ልጥፍ ከሆነ ግን እዩት የተፍረገረገ ስለሚሆን ይሰማችኋል። እታች መሬት የሚያርፈው ነው እንደዚህ ድምፅ ያለው ይሄ የመርግፍ ባህሪ አለው። ይሄ የመርግፍ ባህሪ አለው። እየቆየ በራሱ ሰዓት እርግፍ እያለ ኮርኒሱ ላይ ሲያርፍ የመንኳኳት የመንቀጫቀጭ፣ የመንገጫገጭ ባህሪ አለው። ይኸው እኛ ሁሉንም ክፍል ኮርኒስ ሰርተናል። ኮርኒስ ስንሰራ ከኮርኒስ ይሄ ብቅ ብሎ የምታዩት ጅብሰም ከኮርኒስ በላይ ያለውን ግድግዳ ቀብተ ነው። ከዛ ውሃ ልክ ተጠቅመን ኮርኒሱን ሳርተን ጨርሰናል። በዚሁ አጋጣሚ ዘመናዊ የፕላስቲክም ሆነ የጅብሰም ኮርኒስ ማሰራት ለምትፈልጉ እህቶች እኛኑ ማናገር ትችላላችሁ። ማሻአላ ይቺ የልጆች ክፍል ዲዛይን ነች። ይሄ ደግሞ አሁን ያሳየኋችሁ ይሄ ይሄ የሳሎን ዲዛይን ነው። ማሻአላ ይሄ የሳሎን ዲዛይን ነው። ኔክስት ደግሞ መኝታ ቤት ዲዛይን ደግሞ ምን አይነት እንደሆነ ላሳያችሁ። ማሻእ ደግሞ የመኝታቤት ዲዛይን ነች። እናንተ በምትፈልጉት ዲዛይን እና የፕላስቲክ ከለር መርጣችሁ ማሰራት ትችላላችሁ። ይህንን እና መሰል ስራዎችን ለማሰራት ሀሳቡ፣ ፍላጎቱ ካላችሁ 9133 ስልሳ ኢሞ ዋትሳፕ ቴሌግራም ታገኙናላችሁ በሌላ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።